በእንቁላልጣይነታቸው እጅግ የተመረጡና ብዙዎች የሚያደንቋቸው ብዙዎች ስኬታማን ስራ የሰሩባቸው ተወዳጅ የሚባሉ ሶስት ዝርያዎችን ጠቅስላችኋለሁኝ። በሀገራችን እነዚህን ሶስት የሚባሉ ዝርያዎች አሁን የምታገኟቸው ዝርያዎች ናቸው። ማንኛውም ዶሮ አርቢ ወደ ስራው ከመግባቱ በፊት ግን ለአካባቢያችሁ የሚመጥን ለስራችሁ ላሰባችሁበት አላማ የሚሆናችሁን ዝርያዎች መምረጥ ይኖርባችኋል። አንድ ጀማሪ ዶሮ አርቢ ከዚህ ቪዲዮ ስለ ሶስቱም ዝርያ አውቆ የትኛውን ዝርያ መርጦ ወደ እርባታው ማስገባት እንዳለበት ሙሉ መረጃው ይኖረዋል ማለት ነው። አብራችሁን ከቆያችሁ ትጠቀሙበታላችሁ። በእነዚህ ዝርያዎች ዓለም አሉኝ ከምትሏቸው ዝርያዎች ውስጥ በጣም ተጠቃሾቹ እና በጣም ተወዳጆቹ የሚባሉ ናቸው። በተለይ በተለይ ደግሞ አንደኛና ሁለተኛ ላይ ያሉት ደግሞ የሚወዳደራቸው እና የሚያክላቸውም የለም። ስለዚህ ስለ እነሱም የተወሰኑ መረጃ ሰጣችኋለሁኝ በእርግጥም ደግሞ ዛሬ በደንብ መገንዘብ ካሉብን ነገሮች ውስጥ የትኛ እነዚህን አሁን የምነግራችሁን ሶስቱ ዝርያዎች እውነትስ መለየት ይቻላል ወይ? በከለራቸው በፊዚካል አፕራንሳቸው እንዴት መለየት እንችላለን የሚለውን በደንብ እነግራችኋለሁኝ። መለየትም እንችላቸውና መለየትም አንችላቸውን በጣም ሪስክ አላቸውና ልምድን የሚጠይቁት ሴትኞቹ ናቸው የሚለውን እጠቅስላችኋለሁ። ከመኖ አመጋገብ ጋር ተያይዞ ከየትኛው አካባቢ ጋር ተስማሚ ናቸው፣ ከአዳፕቴሽን ጋር ተያይዞ በቀላሉ ኢንቫይሮመንቱን አዳፕት ማድረግ ይችላሉ ወይ፣ የትኛው በስትረስ ውስጥ መቆየት ይችላል የሚለውን በደንብ የተብራራ መረጃ እነግራችኋለሁ። በእንቁላል አምራችነታቸው እንደ ማሽን ሊቆጠሩ የሚችሉ ናቸው፣ አንድና ሁለት ላይ ያሉት ደግሞ። ስለዚህ ስለ እነሱም እንግዲህ ቪዲዮ መጨረሻ ድረስ ከተከታተላችሁ ጥሩ መረጃ ወደ እናንተ ማቀብል ነው የሚሆነው። በሶስተኛ ደረጃ ግን ያለውን ከመጥቀሴ በፊት የዘጠና አምስተኛ ዙር ስልጠናችንን አሁን ሰኞ ምንጀምር ነው የሚሆነው። እንግዲህ በአንድ ሳምንት ዘለናል። ዶሮችን በየቦታው ፓኬጁን እያስረከብን ስለሆነ አንድ ሳምንት ዘለን እንግዲህ ዘጠና አምስተኛ ዙሩን ተቀላቀሉ። ትማሩበታላችሁ አሁን የምነግራችሁን ኢንፎርሜሽን እንግዲህ በተግባር ዶሮዎቹንም እያያችሁ መለየት እንዴት ይቻላል፣ በቃ ሙሉ በሙሉ በተግባር ነው የምትመለከቱት። ሌላ ምንም ማብራሪያ አይጠበቅብኝም። ስለዚህ ስልጠናችን መታችሁ ተካፈሉበት። ትንሽ ገንዘብ ብቻ ከፍላችሁ ብዙ እውቀት ሸምታችሁ እንደዚህ ነው እንዲ አፋችሁን በእጃችሁ ላይ ጭናችሁ ነው የምትሄዱት። ስለዚህ ይሄን ያክል ስልጠና ይህን ያክል በምተማመንበትን ስልጠና ልምድ ያላቸውን እንዲሁም ደግሞ እውቀት ያላቸውን ሰዎች እንኳን ያስገረም አይነት ስልጠና እየሰጠን ነው የምንገኘውና መታችሁ፣ ከቅርብም ከሩቅም ያላችሁ የምዝገባ ሂሳብ ከፍላችሁ ስለ ምዝገባችን፣ ስለ ስልጠና ሰጣጣችን ሙሉ መረጃ በ0952 1214 እየደወላችሁ በ ላይ እንዲሁም ደግሞ በአካል መምጣት እፈልጋለሁ ካላችሁ ደግሞ አድራሻችን መናኸሪያ ጠገብ ዱከም ነው የምንገኘው። ዱከም እንደ ደረሳችሁ መናኸሪያ ጠገብ ብሉ ናይል ህንጻ የሚባል ህንፃ አለ ሁለተኛ ፎቅ ላይ መታችሁ በአካል እርባታ እርባታ የሚሸተው አይነት ቢሮችን ይቀበላችሁና እጅግ በጣም የተዋጣለት አይነት ማብራሪያ እንዲሁም ደግሞ የምክር አገልግሎት አማካሪያችሁን አግኝታችሁ ትሄዳላችሁ የትኛውንም ጥያቄ ተመልሶላችሁ ነው የምትሄዱት እኛ ጋር ከመጣችሁ ስለዚህ ዛም ብዙ እንግዲህ ቢሮችንም እየተጨናነቀች ነው በጣም እንደ ማስፋፊያ እንደምናረግ ከዚህ በፊት ነግሬያችኋለሁኝ ሰዎች እየለመዷት ያለበት ቦታ ነውና መታችሁ ደግሞ ጎብኙን እላችኋለሁኝ ማለት ነው ስለዚህ ከዚህ ጋር ተያይዞ አንድ መጨምርላችሁ መረጃ ምንድን ነው፣ ከቄብ ዶሮች ኦርደር ጋር ተያይዞ ከፍተኛ የሚባል እጥረት አለ አሁን በዚህን ሰዓት ላይ እጃችን ላይ ያሉ ዶሮዎች እጅግ በጣም ጥቂት የሚባሉ ናቸው ወረፋም ዋጋ ጭማሪም በተመሳሳይ መልኩ ጨምሯል እጅግ በጣም ፍላጎትና አቅርቦት ያለመመጣጠኑ ነገር የሚታይ ነው ዋጋ ጨምረዋል ከዚህ በተጨማሪ ከመኖ ጋርም ተያይዞ ከፍተኛ ጭማሪ ያለው የዶሮ ጭማሪ ተደርጓል ፋይናንሻል ቢዝነስ ፕላኑ ተሰራላችሁ ብዙ ነገሮችን የምነግራችሁ ነው የሚሆነው ነገር ግን ገንዘብ ከማስገባታችሁ በፊት ኦርደር ከማድረጋችሁ በፊት የግድ እኛ ጋር መደወልና ሙሉ መረጃ መጠየቅ ወቅታዊ መረጃዎችን መጠየቅ ይኖርባችኋል ማለት ነው ቀጥታ ወደ መጣውበት ሀሳብ ልመለስላችሁ። በሶስተኛ ደረጃ ላይ የምናገኘው ዝርያ በሦስተኛ ደረጃ የምናገኘው ዝርያ የሳሶ ቲ 51 ይባላል። ሳሶ ቲ 51 ዝርያ ይሄ ዝርያ ባጭሩ ልንገራችሁ። ይሄ ዝርያ ለእንቁላል ብቻ አይደለም ለስጋም የሚሆን ዝርያ ነው። በተለምዶ እንግዲህ የምታውቋቸው ለምሳሌ በበዓል ሰዓት ላይ የምታውቋቸው የሀበሻ ድቅል የወላይታ ዶሮ ሳሶ ተብለው ወንዶቹ እጅግ በጣም ግዙፍ ግዙፍ ሆነው ከ3.2 እስከ 3.5 ኪሎ መመዘን የሚችሉ ናቸው። በዘጠና ቀን ውስጥ ታደርሷቸዋላችሁ። ለእንቁላል ደግሞ ከስድስት ወር እስከ ሰባት ወር ድረስ ጠብቃችኋቸው እንቁላል ማስጣል ትችላላችሁ እነዚህ ዶሮዎች የሚጥሉት እንቁላል ሽሮማ ከለር ወይም ደግሞ የሀበሻን እንቁላል የሚመስል እንቁላልን መጣል የሚችሉ ዶሮች ናቸው። እንደውም አልፎ አልፎ የሀበሻ እንቁላልም ተብሎ የመሸጥ አይነት ባህሪም ያለው አይነት እንቁላል ነው ማለት ነው። በተለይ በተለይ ዶሮቹ ደግሞ በፍሪደኝ ሲስተም ወይም ደግሞ በልቅ አረባብ ስለምታረቧቸው የሀበሻ እንቁላል የመምሰል እንትኑ በጣም ከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ ሳሶን ዝርያ መጠቀም ያለበት ምን አይነት ዶሮ አርቢ ነው የሚለው ልለያላችሁ። ሳሶ ዶሮዎቹን መጠቀም የሚፈልግ ዶሮ አርቢ የመጀመሪያ በቂ ቦታ ያለው ሊሆን ይገባል። ግቢ ውስጥ ዶሮዎቻችንን ልክ እንደ ሀበሻ ዶሮዎች ለቀናቸው በፍሪ ሬንጅ ሲስተም ዶሮዎች ስክራች የሚያደረጉበትን ወይም ደግሞ ይሄ የፒክ የማድረግ ይሄ ፒኪንግ የምንለው ይሄ የመንከስ የመጫር ፍላጎታቸው ማሟላት የሚችል ዶሮ አርቢ መሆን መቻል አለበት። ለምን ካላችሁኝ ደግሞ እነዚህን ዶሮዎች የፊድ ኢንቴካቸውን በቀን ውስጥ መመገብ ያለባቸውን የመኖ ፍጆታ ሙሉ በሙሉ እሸፍኜ እንቁላል አስጥላለሁ ብትሉ እነዚህ ዶሮዎች ባልተለመደ ሁኔታ ግዙፍ ዶሮዎች ስለሆኑ ከባድ ዝርያ ውስጥ የሚጠቃለሉ ስለሆነ ከፍተኛ የመኖ ፍጆታ አለባቸው። አንድን እንቁላል ለማምረት ማለት ነው በኋላ ላይ ተነጻጽሩት አላቸው። እነዚህ ዶሮዎች ከ150 ግራም እስከ 155 ግራም ለአንድ እንቁላል የመኖ ፍጆታ አላቸው። ከግዝፈታቸው ጋር ተያይዞ ማለት ነው። ስለዚህ በዚህ ግራም ደግሞ እንቁላልን እያመረታችሁ ለገበያ ነቅርብ ካላችሁ አዋጭነቱ እጅግ የቀዘቀዘ ነው የሚሆነው። ስራው ላይም የመቆየት እድላችሁ በጣም ጠባብ ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ እነዚህን ዶሮች ማርባት የሚፈልግ ሰው ካለ በትንሹ መስራት የሚፈልግ ለቤት ፍጆታ ሊሆን ለልጆቻችሁ ሊሆን ይችላል። አካባቢያችሁ ላይ የተወሰነ ስራውን ለመሞከር ሊሆን ይችላል። አካባቢያችሁ ላይ የበቂ መኖ፣ የተመጣጠነ መኖ ማታገኙ ከሆነ ክትባትን፣ አንቲባዮቲኮችን፣ ቫይታሚኖችን በቂ ቦታ በአጠቃላይ ለዘመናዊ አሰራር ምቹ ባልሆነባቸው አካባቢዎች ላይ እነዚህ ዝርያዎች ይመረጣሉ ማለት ነው። ስለዚህ በተለምዶ የወላይታ ዶሮ፣ ቲ 51 ሳሶዎችን፣ እንዲሁም ደግሞ የሀበሻ ድቅል ብለን የምናነሳቸው አይነት ዝርያዎች እነዚህ ዝርያዎች ሙሉ በሙሉ የሀገራችን ዝርያዎች ወይ የሀገራችን እንደዚህ በሀገራችን ውስጥ ክሮስ ብሪድ የተደረጉ ሳይሆኑ የውጭ ሃይብሪድ ዝርያዎች ናቸው ማለት የተዳቀሉ የውጭ ዝርያዎች ናቸው። ስለዚህ ሀገራችን ላይ በስፋት የሚገኙ ዝርያዎች ናቸው ወንዱንም ሴቱንም በኮሜርሻል መንገድ መስራት የምችሏቸው ናቸው ነገር ግን በጣም በጣም ይሄ በዘመናዊ መንገድ ያልተለመደው የትኛው ነው ለእንቁላል መስራታችሁ ነው የተለመደው ደግሞ ለስጋዎች መስራታችሁ ይሄ በየዘጠና ቀኑ ዶሮቻችሁን የወንዶቹን ብቻ እየወሰዳችሁ እየገዛችሁ በሀያ አምስት ቀንም በሰላሳ ቀንም እየወሰዳችሁ እያሳደጋችሁ ለስጋ ምርት ማብቃት ይሄ በጣም የተለመደ ስራ ነው አዋጭ የሚባል ስራ ነው ነገር ግን ወቅትን ጠብቆ ሊሰራ የሚችል አይነት ስራ ነው ስለዚህ ሳሶ ዝርያዎችን ለእንቁላል የሚመከሩ ዝርያዎች አይደሉም። በተለይ ኮሜርሻል በሆነ መንገድ በዘመናዊ መንገድ ልክ እንደ ሌሎቹ ዝርያዎች መስራት እጅግ ኪሳራ ውስጥ የሚከት ዝርያ ነው። ነገር ግን ደግሞ ለእንቁላል ምርት ሳይሆን ለስጋ ዶሮዎች መርጥ የሚባሉ ዝርያዎች ናቸው። በጣም ልትሰሩባቸው የሚገቡ ዝርያዎች ናቸው። በሶስተኛ ደረጃ ያስቀመጥናቸው ሳሶችን ነው። ሁለተኛ ዝርያ ሁለተኛዎቹን ደግሞ ስንመለከት ሁለተኞቹን ስንመለከት የእንቁላል አምራች ማሽን ከሚባሉት ውስጥ የሚጠቃልሉ ናቸው። ለምን እንደዚህ ያልክ ካላችሁኝ ደግሞ እነዚህ ዶሮዎች በአመት እስከ ሶስት መቶ አርባ እንቁላል የመጣል አቅም አላቸው። ሶስት መቶ አርባ እንቁላል የመጣል አቅም አላት አንድ ዶሮ ማለት ነው። ይሄ ማለት ግን ዶሮቻችን ወደ ፒክ ፕሮዳክሽን ወይም ደግሞ ዶሮቻችን የምርት ጣሪያ የሚነካበት ወይም ደግሞ ከፍተኛ እንቁላል ምርት የሚገኝበት ዶሮቻችን ምርት ከጀመሩ ከአንድ ወር ከ15 ቀን እስከ ሁለት ወር ድረስ ባለው ፒክ ፕሮዳክሽን ላይ የሚደርሱበት ወይም ደግሞ ጣሪያ የሚነካበት ይሆናል ማለት ነው። ስለዚህ ዶሮቻችን በአጠቃላይ የእንቁላል ምርት ላይ የሚቆዩባቸው ጊዜያቶች ደግሞ ለ መቶ ሳምንት ይሆናል ማለት ነው ወይም ደግሞ ለ25 ወራት እንቁላል ምርት ላይ ይቆያሉ እነዚህ ዶሮዎች እንቁላል አምራች ናቸው የእንቁላል ማሽን ናቸው ያስባለባቸው ምክንያት እነዚህ ዶሮዎች ለዚህን ያክል ወር እንኳን ቆይተው እስከ 71 ፐርሰንት ድረስ የመጣል አቅም አላቸው ምኖች የሎማንስ ዝርያዎች ማለት ነው ኢሳው ብራውን ላይ የሚጠቃልሉ ናቸው እነዚህ ዝርያዎች የብራውን ዝርያዎች ናቸው በቀላሉ ለእንቁላል ምርት እጅግ በጣም ያ ማለት የ ታዲያ እነዚህን ዶሮዎች ስንመለከታቸው እንቁላል አምራች ናቸው ካስባለባቸው ምክንያቶች ውስጥ የሚጠቀሱት የሰውነት ክብደታቸው ነው። የሰውነት ክብደታቸው ደረጃ አንድ ካስቀመጥኩትም በታች ስለሆነ ለእንቁላል አምራችነት በጣም ተፈላጊ ያስብላቸዋል። ታዲያ እነዚህን ዶሮዎች አንድ ዶሮ አርቢ ጫጩት አስገብቶ እንቁላል ማስጣል እፈልጋለሁ ካለ ወይም ደግሞ አምስት ወር ጠብቆ እንቁላል ማስጣል ቢፈልግ ስምንት ኪሎ ያክል የመኖ ፍጆታ አለባቸው አጠቃላይ ማለት ነው ዶሪቷ ተፈልፍላ እንቁላል እስከ መጣል እስክ ጀምር ድረስ ባለው በየፌዙ ተከፋፍሎ፣ ነገር ግን ድምር የመኖ አጠቃቀማቸው ስምንት ኪሎ ያክል አንድ ዶሮ የመብላት አቅም አላት። መብላትም ይኖርባታል ማለት ነው። ያ ማለት ወደ እንቁላል ምርት ላይ እንዲገቡ ካስፈለገ ማለት ነው። እነዚህ ዶሮዎች አጠቃላይ በሌይንግ ሲዝናቸው ወይም ደግሞ እንቁላል በመጣያ ፔሬዳቸው በአጠቃላይ የመኖር እድላቸው ወይም ደግሞ አጠቃላይ በህይወት የመቆየት እድላቸው ከ90 እስከ 96 ፐርሰንት ነው። ከመቼ ጀምሮ እንቁላል ምርት ከመጀመሩ እንቁላል ምርት እስከሚያቆሙ ወይም ደግሞ አርጅተዋል እስክንልበት እስከምንልበት እድሜ ድረስ ማለት ነው። ስለዚህ ዶሮቻችን ከ90 እስከ 96 ፐርሰንት በጣም ማክሲመሙ ቆዩ ከተባለ ያው አራት ፐርሰንት ሞርታሊቲ አለ። በውስጥ አዋቂነት እንደማለት ነው። አራት ፐርሰንት ያክል ዶሮች ሊሞቱባቸው የሚችልበት ሁኔታ አለ በአንድም በሌላ ምክንያት ማለት ነው። ስለዚህ ከዘጠና እስከ ዘጠና ስድስት ፐርሰንት የእንቁላል ምርት ላይ ያሉ ዶሮች በህይወት የመቆየት እድል አላቸው። ወይም ደግሞ ከእንቁላል ምርት በፊት ደግሞ ስንመለከታቸው እነዚህ ዶሮች ከ96 እስከ 98 ፐርሰንት ኦልሞስት ከሁለት ፐርሰንት እስከ አራት ፐርሰንት ብቻ ሞርታሊቲ ይጠበቃል ወይም ደግሞ የመሞት መጠን አላቸው ማለት ነው እጅግ ዝቅተኛ የሚባል የመሞት አቅም ያላቸው ወይም ደግሞ የበሽታ የመከላከልና የበሽታ ስርጭትን ከመክታት ጋር ተያይዞ የእናንተም ስራ የዶሮቻችሁም ብቃት ይወሰናል ማለት ነው። በአጠቃላይ ግን አንድ ዶሮ አርቢ እንቁላል ምርት ከጀመሩ በኋላ እስከ አመት ከስምንት ወር እነዚህን ዶሮዎች ምርት ላይ ሊያዛቸው ካለ ለአንዷ ዶሮ እስከ 43 ኪሎ ያክል የመኖ ፍጆታ አለባችሁ። አንዷ ዶሮ 43 ኪሎ ያክል ትበላለች። እነዚህ ዶሮዎች እንቁላል አምራች ናቸው ብንል ማጋነን አይሆንም። የእንቁላል ማሽን ናቸው ብንል ማጋነን አይሆንም። እስከ 340 እንቁላል በአመት አንድ ዶሮ መጣል የምትችልበት ዝርያ ሎማንስ ዝርያ ተብሎ የሚጠቀስ ይሆናል ማለት ነው። ደረጃ አንድ እና በቃ የምን የምን ደረጃ ንስጠው ወርቃማ ደረጃ ንስጠው፣ የቡቫንስ ዝርያ ነው። ቡቫንስ ብራውን ይባላል። ቡቫንሶች እንግዲህ የቡቫንስ ብራውንም ቡቫንስ ዋይት ቡቫንስ የምንላቸውም ደግሞ ዝርያዎች አሉ። ዋይት ቡቫንስ ሀገራችን ላይ ከና አካቴው የለም። ዋይት ቡቫንስ ሀገራችን ላይ ከነጭራሹ አታገኙም። ቡቫንስ ብራውን ነው የምታገኙት። ይህ እነዚህ የቡቫንስ ዝርያዎች ከላይ እንደጠቀስኩላችሁ የኢሳ ብራውን ዝርያዎች ውስጥ የሚመደቡ ናቸው። እህትና ወንድም ማለት ይቻላል። እህትማማቾች ማለት ይቻላል። ከሉማንስና ከቡቫንስ ጋር ተያይዞ ምንድን ነው እዚህ ጋር ለየት የሚለው ነገር፣ እነዚህ ዶሮች በአጠቃላይ እነዚህን ዶሮች ለየት ከሚያደርጋቸው ነገሮች ውስጥ እነዚህ ዶሮች በ145 ቀናቸው እንደው 150 ቀን እንኳን ሳይሞላቸው አምስት ወር ሳይሞላቸው ዶሮቻችን በ145 ቀን 150 ቀን ነው አደለም አምስት ወር የምንለው ነገር ግን ዶሮቻችን 150 ቀን እንኳን ሳይሞላቸው እስከ መቶ 145 ቀን ድረስ ባለው በግማሽ የሚያክሉት ዶሮዎች እንቁላል ምርት ላይ ይገባሉ። ግማሽ በላይ የሚያክሉ ዶሮች ከ50% 5 በላይ የሚያክሉ ዶሮች ወደ እንቁላል ምርት ውስጥ ይካተታሉ ማለት ነው። አስቡት እንግዲህ ዶሮቻችን ማክሲመም እንኳን መጀመር አለባቸው የምንለው አምስት ወር ነው። ከአምስት ወር ግን ቀደም ብሎ እነዚህ ዶሮች ሀምሳ ፐርሰንት ያክሉ እንቁላል ምርት ላይ እንደሚገቡ ማወቅ ይቻላል ማለት ነው እንግዲህ ይሄ ዝርያ ብዙዎቻችን ይህንን ዝርያ እንግዲህ በተለይ ከከለሩ አንጻር ቦቫንስ ብራውን እንግዲህ የብራውን ዝርያ ነው። ጥቁር ቡኒ ከለር ያላቸው ዶሮዎች ናቸው። ቦቫንስና ሎማንስ እንግዲህ የመለየት አቅማችሁ እጅግ በጣም አናሳ ነው። እንደውም መለየት አይቻልም ማለቱ ነው። የተሻለ የሚሆነው ድርጅቶቹ የትኞቹ ድርጅቶች ቦቫንስ አላቸው፣ የትኞቹ ድርጅቶች ሎማንስ አላቸው የሚለው መለየት ነው፣ ቀላል የሚሆነው ለጀማሪ ዶሮ አርቢ። ነገር ግን ሳሶን ከሎማንስ ሎማንስን ከሳሶ ቦቫንስን ከሎማንስ ቦቫንስን ከሳሶ መለየት እጅጉን የከበደ ነው በተለይ ልምድ ለሌለው ጀማሪ ዶሮ አርቢ ስህተት መስራት የለባችሁም እዚህ ላይ ስህተት ከሰራችሁ ገና አርባታውስ አጀምሩት ጀምሩት ኪሳራ ላይ እንደወደቃችሁ ማወቅ ይኖርባችኋል ማለት ነው ስለዚህ የቦቫንስ ዝርያ ላይ ነው ያለነው በመቶ አርባ አምስተኛ ቀናቸው እስከ መቶ እስከ ሀምሳ ፐርሰንት በላይ የሚሆኑ ዶሮዎች እንቁላል ምርት ላይ ይገባሉ እነዚህ ዶሮዎች በከፍተኛ ሁኔታ ጣልን ካሉ ከመቶ ዶሮዎች ዘጠና ስድስት እንቁላል ታገኛላችሁ ወይም ደግሞ ካስገባችሁት መንጋ ዘጠና ስድስት ፐርሰንት ያክል እንቁላል መጣል የሚችሉ አይነት ዶሮዎች ናቸው። እነዚህ ዶሮዎች ሁለት ዓመት ሞልቷቸው እንኳን 71 ፐርሰንት ያክል የእንቁላል ምርት ላይ ይቀመጣሉ ወይም ደግሞ እንቁላል መጣልን ይችላሉ። ሁለት ዓመት ቆይተው እናንተ ጋር 71 ፐርሰንት ያክል መጣል የሚችሉ ናቸው። አቨሬጅ የእንቁላል ክብደቱን ስንመለከት ደግሞ እስከ 63.2 ግራም። ይሄ ፓረንቶች ላይ ቦቫንሶች ከሚመረጡባቸው ነገሮች ውስጥ በዋነኝነት የሚጠቀሰው የኤግ ማሳቸው ወይም ደግሞ ኤግ ዌት የምንለው የእንቁላል ክብደቱ እጅግ በጣም ለሚወጣው ጫጩት ለዴይ ዋን ጫጩት ወይም ደግሞ ለዴይ ኦልድ ቺክን ለምንላቸው የመጀመሪያ እንደ ቤንችማርክ የምንወስደው ወይም እንደ መነሻ የምንወስደው የቦዲ ዌታቸው ላይ ከፍተኛ የሚባል ተጽዕኖ የሚያደርግ ነው። የእንቁላል መጨመርና የእንቁላል ማነስ የራሱ የሆነ ከሀያ አንድ ቀን በታችና ከሀያ አንድ ቀን በላይ ደግሞ እንዲፈለፈል ከሚያደርጉ ነገሮች ውስጥ የሚጠቀስም ነው። ነገር ግን የእንቁላል ክብደት ጊዜ ጋር 60 ግራም መሆኑ 63 ግራም መሆኑ ምንም ለውጥ አያመጣም። ለምን ካላችሁኝ እንቁላሉ መዘነን ስለማንሸጥ ማለት ነው። ነገር ግን እነዚህ ዝርያዎች ደረጃ አንድ ናቸው ያስባለባቸው ምክንያቶች እነዚህ ዶሮዎች የእንቁላል አምራች ናቸው ያልንበት ምክንያት እነዚህ ዶሮዎች ሁለት ዓመት እንኳን ቆይተው 71 ፐርሰንት ያክል እንቁላል መጣል ስለሚችሉ ነው። እስከ 63.2 ግራም በአማካኝ የሚሆን ከ26ኛ ሳምንት በኋላ እስከ 63.2 ግራም የሚሆን ደግሞ የእንቁላል ክብደትም ያለው እንቁላል መጣል ይችላሉ። ታዲያ እነዚህ ዶሮዎች በምን ያክል በቀን ምን ያክል ግራም ይመገባሉ ካላችሁኝ ደግሞ የራሳችሁን የተመጣጠነ እጅግ በጣም ደረጃ አንድ ነው የሚባለው መኖ በቀን 114 ግራም ወይም ደግሞ ለ1000 ዶሮች 114 ኪሎ ይመገባሉ ማለት ነው። በተመሳሳይ ደግሞ የግዢ መኖ ወይም ደግሞ የራሳችሁ መኖ የተዳከመ ኳሊቲ ከሆነ ከ120 እስከ 125 ግራም አልፎም እስከ 130 ግራም ሊመገቡ የሚችሉበት ሁኔታ አለ። እዚህ ጋር ከፍተኛ ተጽዕኖ ሊያሳድርባቸው የሚችለው የ የመኖ የጥራት ደረጃ ነው ወሳኝነት ያለው። ስለዚህ በትንሽ ግራም ውስጥ የተሟላ ንጥረ ነገር የሚያገኙ ከሆነ ዶሮዎቹ ይህን ያክል የመብላት ፍላጎትም አይኖራቸውም። አንድ ነገር ግን ደግሞ በከፍተኛ ፋይበር እና በከፍተኛ ካሎሪ ደግሞ የበለጸግ አይነት መኖ የንጥረ ነገር መጓል አምባላንስ የሆነ ፊድ የምታቀርቡላቸው ከሆነ ለዶሮዎቻችሁ ሙሉ በሙሉ እየበሉ የሚራቡ አይነት ዶሮዎቹ የሆኑ እና የመኖ ፍጆታቸው እጅግ በጣም ከፍተኛ ይሆንባቸዋል ማለት እነዚህ ዶሮዎች ከ18ኛ ሳምንታቸው እስከ መቶ ሳምንታቸው ድረስ 93 ፐርሰንት ያክል መኖር ይችላሉ። ከሎማንስ ወረድ ያሉ ናቸው። በጣም የተሻለው በዚህ በመኖር ወይም ደግሞ በሽታን በመከላከል ሎማንስ በጣም የተሻለ ነው። ቡቫንሶች ግን በእንቁላል አምራችነታቸው ከአዳፕቴሽን ጋር ተያይዞ ከቀዝቃዛማ ወደ ሞቃት ቦታዎች ቢሄዱ፣ ከሞቃት ቦታ ወደ ቀዝቃዛማ ቢሄዱ፣ ከአንድ አይነት የቤት ዲዛይን የሃውሲንግ ሲስተም ሌአውት ጠቅላላ ወደ ሌላ አይነት ቤት ቢሄዱ፣ ሰው ቢለወጥባቸው፣ ማቴሪያል ቢለወጥባቸው፣ ማኔጅመንት ቢለወጥባቸው፣ አጠቃላይ ኢንቫይሮንመንቱ ቢለወጥባቸው፣ በቀላሉ አንቲ ስትረሶችን በመጠቀም ለዶሮቻችሁ በማከም ሙሉ በሙሉ ወደ እንቁላል ምርት እንዲገቡ ማድረግ ከፍተኛውን ስራ ይጠበቅባቸዋል። ዶሮዎቹ ደግሞ ለዚህ በጣም ቀላልና ምቹ ናቸው። ስለዚህ ለየትኛውም አካባቢ እጅግ በጣም ተስማሚ ናቸው ከምንላቸው ዶሮዎች ውስጥ በተለይ ለእንቁላል ለማምረት ስራ ቡቫንስን የሚወዳደረው የለም። ሁለተኛ ሎማንስ ሶስተኛ ሳሶ ሳሶዎችን እንግዲህ ድዋል ናቸው ብለናል ለስጋ ብቻ ብንጠቀምባቸው በጣም የተሻለ ነው ለእንቁላል ግን ለቤት ውስጥ ፍጆታና ለአንዳንድ ቦታዎች በአነስተኛ መልኩ ለመስራት ግን ተመራጭ የሚባሉ ናቸው እውቀትም ለሌለው በጣም ከፍተኛ የሆነ ጥቅም ሊሰጧችሁ የሚችሉ ናቸው ምርትና አገልግሎታችን ለመጠቀም ለምትፈልጉ ካላችሁ በ0954 62 13 24 እንዲሁም ደግሞ ዱከም ብሉናይል ህንፃ ሁለተኛ ፎቅ ላይ እንገኛለን ሁለተኛ ፎቅ ላይ እንደደረሳችሁ እንግዲህ እርባታ እርባታ የሚሸተው ቢሮችን ይቀበላችኋል። ስለተከታተላችሁኝ እጅጉን አመሰግናለሁ። የእኛም ፓኬጆቻችንን ዶሮቻችንን ፉል ፓኬጅ መጠቀም ለምትፈልጉ ካላችሁ አድራሻችንን ቅድም እንደገለጽኩላችሁ ዱከም መናኸሪያ አጠገብ ብሉናይል ህንፃ ሁለተኛ ፎቅ ላይ ነው የምንገኘው በ0954621324 እንዲሁም በ0969583022 ላይ እየደወላችሁ እጅግ በጣም የተብራራና ሙያዊ የሆነ ትንተና ታገኙበታላችሁ። ለምጠይቋቸው እያንዳንዱ ጥያቄዎች ማለት ነው። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።